መቼ እስትንፋሳችን ጸጥ ብሎ አጀላችን አብቅቶ ላንመለስ ወደ አኼራ እንደምንሳፈር ማናችንም አናውቅም። አኼራ ከሄደን በኋላ ደግሞ የምናገኘው ዱኒያ ላይ ስንሰራው የቆየን ወይ መልካም ስራችንን ነው ወይ መጥፎ ስራችንን። ከሞት በኋላ ወደ አኼራ ስንሄድ የምናገኘው አላህን ነው ወይም ስናስደስተው የኖር ነውን አልያ ደግሞ ያስቆጣነውን አላህን ነው የምንገናኝ። ከሁለት አንዱ የማይቀርም። ያ አብድላህ ወያ አመተላህ፣ ነፍስ ያለው የሰው ልጅ በሙሉ አላህ ፊት መቆሙ አይቀርም። ሀያሉ አላህ ፊት፣ ሁሉን አዋቂው አላህ ፊት፣ ተቆጣጣሪው አላህ ፊት መቆማችን አይቀርም። መቼ በትክክል አናውቅም። ከዱንያ መውጣታችን፣ ከሥራችን ጋር መገናኘታችን፣ አላህ ፊት መቆማችን የማይቀርነ መቼ ነው በትክክል የምናውቀው ነገር የለም። ለዚህ ከባድ ቀን ልንዘጋጅ ይገባናል። ከነገ በፊት ዛሬ። ነገ በእኛ እጅ አይደለም ያለው በአላህ እጅን ያለው። ወንጀልን ለመተው ራስን ለማጽዳት፣ ያጎደሉትን ለመሙላት፣ ለማስተካከል፣ ግዴታን በአግባቡ ለመወጣት፣ መልካም ሥራን ለመስራት የጊዜ ገደብ ቀጠሮ አያስፈልገውም። ተስፋ የሸይጣን ወጥመድ ነው፣ ገመድ ነው። ብዙ ሰዎችን ሸይጣን ነገ ከነገ ወዲያ በሚል በከንቱ ተስፋና ምኞት አስሮ ይዟቸዋል። ከወንጀል ቆሻሻ እንዳይላቀቁ፣ የመልካም ስራ ደረጃ ላይ ከፍ እንዳይሉ ሸይጣን በገመዱ አስሮ ይዟቸዋል። ሰው ሆኖ ማይሳሳት የለም። ነገር ግን አላህ በረሕመቱ ተውበት የሚባል ስህተት ማበሻን ሰጥቶናል። ሁላችንም ወደ አኼራ በምናደርገው ጉዞ ተውበት ያስፈልገናል። አውቀንም ይሁን ሳናውቅ ልናጠፋ እንችላለን። ከግዴታም ይሁን ከሱና ልናጎል እንችላለን። የተከለከሉ ነገሮችን ልንዳፈር እንችላለን። ሁሌም ጉዟችን ላይ ተውበት ያስፈልገናል፣ እስትግፋር ያስፈልገናል፣ አላህን ይቅርታ ምህረት መጠየቅ ያስፈልገናል። የሰው ልጆች ሁሉ ቁንጮ ከማንም በላይ አላህን የሚያውቁ አላህን የሚፈሩት ነብዩ አለይሂ ሰላቱ ሰላም፣ የሰው ልጆች ሆይ ተውበት አድርጉ፣ ወደ አላህ ተመለሱ። እኔ አንዴ ብቻ ቁጭ ባልኩበት በየቀኑ መቶ ጊዜ አላህን እስትግፋር አድርጋለሁ፣ ማረኝላለሁ፣ ወደ እሱ እመለሳለሁ ብለዋል አለይሂ ሰላቱ ሰላም። ወንጀል የተባለን በሙሉ አላህ ምሯቸው፣ ይቅርብሏቸው፣ አክብሯቸው፣ የጀነት በር ከፋሽ አስከፋሽ አድርጓቸው። እንኳ አለይሂ ሰላቱ ሰላም ተውበት አድርጉ እኔ በየቀኑ ወደ አላህ መቶ ጊዜ ተውበት አደርጋለሁ ብለዋል። እኛ ማንን ታዲያ የሰው ልጅ ሆኖ ማያጠፋ ማይሳሳት የለም። ሁላችንም ስለ ሁሉም ነገር ተውበት ልናደርግ ይገባና በተለይ በተለይ ደግሞ ራሳቸውን አብዝተው የበደሉ ሰዎች ወንጀል ላይ ኢስራፍ ያደረጉ ሰዎች ተውበት ሊያደርጉ ይገባቸዋል። እነዚህን አላህ በግል ጠርቶ እንዲተወብቱ እንዲመለሱ ከወንጀላቸው እንዲታቀቡ

ቅጣቱ ከመጣ በኋላ ሞት ከመጣ በኋላ የሰው ልጅ ቀብር ከገባ በኋላ ተውበት ላድርግ ቢል ልስተካከል ቢል እድሉን አያገኝም። አላህ ተባረከ ወተዓላ ወደ እናንተ ያወረደውን ያማረ ቁርአንን ተከተሉ። ቀጥለ ማለት መልካም ስራ ለመስራት የሚያግዛችሁ እሱ ነውና፣ ቁርአንን መከተል መልካም ስራ መስራት ወንጀልን መተውን ቢሆን መሆን ያለበት መቼ ነው? በድንገት የአላህ ቅጣት ሳይመጣባችሁ በፊት ዋአንቱም ላተሽዑሩን መምጣቱን ሳታውቁ ይላል። ስንቶች ናቸው ነገ ከነገ ወዲያ ቀጣይ ዓመት እተውብታለሁ እስተካከላለሁ አስተካክላለሁ እያሉ በተኙበት የለበሱት ልብስ ጀናዛ ሊታጠብ በመቀስ ተቆርጦ ይወልቅላቸዋል። በብርድ ልብሱ ፋንታ ከመጨረሻ ጊዜ ከዱንያ ከፈን ለብሰው ይወጣሉ። እንያእትያኩም አልዐዛቡ በግተተን የአላህ ቁጣና ቅጣት በድንገት ሳይመጣባቸው በፊት? ሳታውቁ ሳትዘጋጁለት በፊት ሳይወስዳችሁ ቀድማችሁ ተውበት አድርጉ። ቁርኣንን ተከተሉ። አይ ያላችሁ ዛሬ ነገ ያላችሁ የቆያችሁ እንደሆነ ሐስራ ጸጸት ይመጣባችኋል። አን ተቁለ ነፍሱን ያ ሐስራታ ዐላ ማ ፈረጥቱ ፊ ጀንብላህ አይ ፊ ሐቅላህ ወሁወ ጣዓተሁ ተባረከ ወተዓላ። ተጠንቀቁ፣ ፈጥናችሁ ተውበት አድርጉ፣ ነፍሳችሁ እንዳትጸጸት ዋቁጨቴ የአላህን ሐቅ በተመለከተ ብዙ ነገር አጉድያለሁኝ በዲን ሰዎች አሾፍ ሳለቅ ነበረ። ዋጸጸቴ ከማለታችሁ በፊት አላህ ተባረከ ወተዓላ ከመራቸው ሰዎች ጋር በሆን ኖሮ አላህን ከሚፈሩት ጋር መሆን እችል ነበር ብላችሁ ማይጠቅም ማመካኘትን በቀደር ከማመካኘታችሁ በፊት ወይም ደግሞ ከባዱን የአኼራ ቅጣት ስታዩ እንደው አንድ የመመለስ እድል ቢሰጠኝ ኖሮ ፈአኩነ ሚነል ሙሕሲኒን እምነታቸውን ተግባራቸውን ከሚያሳምሩት እሆን ነበር፣ አንድ እድል ይሰጠኝ ብላችሁ ማይሳካን ምኞት ከመመኘታችሁ በፊት ዛሬ ተውበት አድርጉ። ሐቁ ደርሷችኋል። ቁርአን ወርዷል። መካሪዎች መክረዋል። አትኩሩ። ሐቅን ከመቀበል ካልሆነ ዱኒያም ላይ አኼራም ላይ ትዋረዳላችሁ። እምቢ ባዮች፣ አመፀኞች የቅያም ቀን ፊታቸው ይጠቁራል። የድል ብስነታቸው ምልክት እንዲህ እንዲሆን። አላህን የፈሩ ደግሞ አላህ ያድናቸዋል። ውርደት! ስቃይ አይደርስባቸውም ብሎና ይህ ተውበት የማድረግና ያለማድረግ ልዩነት ነው። ተውበት ያደረገ፣ የተዘዘተ፣ የተመለሰ የቅያም ቀን አይዋረድም፣ ከንቱ ምኞትን አይመኝም፣ በጸጸት አይቃጠልም። ያልተውበተ ይሄ ሁሉ ይፈራረቅበታል። ባለንበት ጊዜ ገንዘብ ነክ ጉዳዮች ላይ ሐላል ከስብ ላይ ሰዎች ስሜታቸውን ሲከተሉ ሐላሉን ትተው በሐራም እንደፈለጉ ሲኖሩም ይታያል። ሪባን የሚበሉ ወለድ የሚበሉ የሚያበሉ ጉቦን የሚሰጡ የሚቀበሉ አላህን ሊፈሩ ተውበት ሊያደርጉ ይገባቸዋል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው ኩሉ ጀሰዲን ነበተ ሚን ሱሕቲን ፈናሩ አውላ ቢሂ ብላ የተኛውም በሐራም ገንዘብ የደለበ ሰውነት ጀሀነም ትገባዋለች ብላ ሰውነታችንን ለጀሀነም ልናደልብ አይገባም። ሐራምን ከመብላት ልንታገስ ይገባና በትንሹ ልንብቃቃ ይገባና የቁስ የዱንያ ፍቅር ልባችንን ሊያሳውርብን አኼራችንን ሊያበላሽብን ዲናችንን በዱንያ ሊያስለውጠን አይገባም። ዱንያን ያስተካከለን አኼራን ልናበላሽ አይገባም። እውነተኛ ሙስልም ማለት ካፉም የወጣውን ቃል የሚያውቅ ወደ አንጀቱ ወደ ሆዱም ይገባን እህል የሚለይ ነው ተብሏል። ካፉም የወጣን የማያውቅ ወደ አንጀቱም ይገባን የማይለይ እውነተኛ ሙስልም አይደለም። ዛሬ ላይ የዱንያ በልጭልጭ ብዙ ሰዎችን ሸንግሏቸው ለስሙ እየጾሙ ለስሙ እየሰገዱ ምናልባትም መካ መዲና እየተመላለሱ የሰው ሐቅ የሚቀሙ ሪባ የሚበሉ የሚያበሉ፣ ዋናው አለማጣት ነው፣ በሰደቃ በመልካም ስራ እናካክሳለን እያሉ ራሳቸውን ለጀሀነም የሚያዘጋጁ ሰዎች አሉ። አይገባም። የተኛውን በሐራም የደለበ የበቀለ ስጋ

ከዝሙት ራቁ። ዝሙትን አትቅርቡ። ወደ ዝሙት የሚወስዱ ነገሮችን በራቸውን ዝጉ። እውነተኛ የአላህ ባሮች እነዚያ ከአላህ ውጪ ማንንም ማያመልኩ ናቸው። የተከበረን የሰው ነፍስም ማያጠፉ ናቸው። ዝሙትም የማይሰሩ ናቸው ብሏል። ወመን የፍዓል ዛሊከ የልቃ አሳማ የላለን ገዞ መጨረሻል ከላይ የተከለከሉ ነገሮችን፣ የአላህ ባሮች ሊያደርጓቸው ማይገቡ ነገሮችን ያደረገ ከባድ ቅጣትን ይቀምሳል ለላህ ዘንድ ቅጣቱም ይበረታበታል። የቅያም ቀን ተዋርዶም በቅጣት ውስጥ ይኖራል ይላ ዱንያ ላይ ወንጀልን መተው ይቻላል። ወንጀል ከተዉ አኼራ ላይ መሰቃየት መዋረድ የለም። አላህ ተባረክ ወተዓላ መተው ማይቻለን ነገር መተውን ማይቻለን ነገር ተው አላለንም። ሸይጣን ነው ወንጀልን መተው የሚያከብድብ ኸይር ሥራን መስራት ዳገት የሚያደርግብ ሸይጣን ሥራውም ይሄ ነው። ሲጀምርም ጠላትነቱም እዚህ ጋር ነው። የሰው ልጆችን አታሎ ወንጀል ላይ ይመጣል የኸይር ስራ ማደናቀፍ ነው። ዱንያ ላይ ለአላህ ብሎ አላህን ፈርቶ ወንጀልን ያልተወ አኺራ ላይ በጀሃነም እሳት ተዋርዶ ይኖራል ብሏል። ነገር ግን ሊላ መን ታባ ወአመነ ወዓሚለ ሳሊሐን ፈኡላይከ ዩበድሉ ላሁ ሰይአቲህም ሐሰናት ብሏል። ተውበት ያደረጉ ሲቀር ተውበት ያደረጉ መልካም ሥራን የሠሩ

የተውበት አንድ መገለጫው መልካም ሥራ መስራት ነው። ቀሪ ሕይወትን ማስተካከል ነው። ተውበትን ማይመኝ ሙስልም የለም። በሚሠራው ሥራ የሚኮራ ደስ የሚለው ማያፍር እውነተኛ ሙስልም የለም። ሁሉም ተውበትን ይመኛል። ተውበት አደርጋለሁ ብሎ መመኘት ለተውበት ቃል መግባቱ ሳይሆን የሚጠቅመው፣ የተግባር ተውበት ነው የሚቀድመው፣ የተግባር ተውበት ነው የሚጠቅመው። መቼ በድንገት ሞት ሳይመጣ በፊት አላህ ፊት ተባረከ ወተዓላ እጅ ከፍንጅ ተይዘን እስከነ ወንጀላችን ከመቆማችን በፊት ያደረግነው ተውበት ነው የሚጠቅመውና የተውበተ ወደ አላህ የተመለሰ መልካም ሥራ የሰራ ፈኢነሁ የቱቡ ኢለላህ መታባ የእንዲህ አይነቱን ሰው ተውበት አላህ ይቀበለዋል። ይህ የምላስ ተውበት ብቻ፣ የልብ ተውበት ብቻ በቂ አይደለም። የሚሰሩትን አላህ የሚጠላውን መጥፎ ሥራ ቀጥ አድርጎ ማቆም ወንጀሉን መሰናበት፣ ሁለተኛ እንዲህ አይነት ነገር አላደርግም ማለት ባለፈው መጸጸት በቀጣይ ህይወት መልካም ሥራ ማብዛት፣ የሰው ሐቅ ከሆነ ሐቁን መመለስ ተውበቱ አላህ ዘንድ ተቀባይነት እንዲያገኝ ያደርጋል። ያልተወበተ እሱ በዳይ ነው ብሏል። አላህ ተባረከ ተዓላ ወመን ለም የቱብ فأولئك هم الظالمون ጥፋት ጉድለት እንዳለበት እያወቀ ሳይተውብ ዝም ብሎ የሚኖር እሱ በዳይ ነው ብሏል። ዱንያ ላይ ራሱን የበደለ አኺራ ላይ جهنم ያስተካክሏል። ዋጋው جهنم ወንጀልን በራሳቸውና በአላህ መካከል መስራታቸው ሳያንሳቸው በእነሱና በጌታቸው መሃል ያለን የሐያ ሂጃብ በጣጥሰው መጣላቸው ሳይበቃቸው አደባባይ ላይ ወጥተው ወንጀል የሚሰሩ ሰዎችን ለወንጀል የሚያነሳሱ ሊቶብቱ ይገባቸዋል። ሊፈሩ ሊታቀቡ ይገባቸዋል። በተለይ ባለንበት በሚዲያ በሶሻል ሚዲያ ዘመን ወንጀል እየቀለለ ነው። ሰዎች ወንጀል ሲያዩ መደንገጣቸው እየጠፋ ነው። ትውልድ እየተበላሸ ነው። ሙስሊም ነኝ የሚሉ ሙስልምናቸው የሚባሉ ሰዎች ሚዲያ ላይ ወጥተው የተለያዩ በልግናዎችን፣ ጸያፍ ተግባሮችን በመስራታቸው ምክንያት ኢስላም እየተሰደበ ነው፣ ሙስሊሞች እየተሸማቀቁ ነው። ነቢዩ አለይሂ ሰላቱ ወሰላም ኩሉ ኡመቲ ሙዓፋ ኢላ ልሙጃሂሪን ብለዋል። ኡመቴን ሁሉ አላህ አፍያ ያደርገዋል ይቅር ይለዋል፣ ወንጀልን በይፋ በአደባባይ የሚሰሩ ወንጀልን ግልጽ የሚያወጡ ሲቀሩ ብለዋል ነቢ ሰላት ወሰላም እነዚህ ተደብቀው የሰሩትን ወንጀል በማግስት ወጥተው የሚናገሩ አላህ በቀላሉ አይመራቸውም ብላ። አንድ ሰው እንኳ ማታ የሠራውን ላገኘው ሰው መናገሩ ከወንጀሉ አትያን ነጻነትን አያገኝም ከተባለለት፣ ክፍላቸው ላይ ቁጭ ብለው፣ ቢሯቸው ላይ ቁጭ ብለው የሚሰሩትን ወንጀል በካሜራ አማካኝነት በኢንተርኔት አማካኝነት አደባባይ የሚያወጡ ለዓለም ሕዝብ የሚያዳርሱ የስንቶችን ቀልብ የሚያደርጉ? ኢማናቸው እንዲሞት የሚያደርጉ ትውልድን ወንጀል የሚያስተምሩ፣ ኢስላም እንዲህ ነው እንዴ ብለው ሚያነውሩ ሚያስነውሩ ይማራሉ ማለት ከባድ። አንድ ሰው በግሉ ማታ የሰራውን ወንጀል ነገ ላገኘው ጓደኛው ቢናገር ይሄ ሙጃሃራ ይባላል፣ መጃና ይባላል። ወንጀል ላይ ደፋር መሆን፣ አላህን አለመፍራት፣ በወንጀል አለማፈር ለግለሰብ እንኳ መናገር የአላህን ምሕረት እንዳያገኙ የሚያደርግ ከሆነ ለሺዎች ለሚሊዮኖች የሚታይ አደባባይ ላይ አውጥቶ በካሜራ ማሰራጨት እስላምን ያሰድባል፣ ሙስሊሞችን ያስተቻል፣ ወደ ጥመት መጣራት ይሆናል። አላህን ያስቆጣል፣ ሸይጣንን ያስደስታል፣ አኼራን ያባላሻል። አኼራን የረሳ ሰው ስራም ነው ይሄ ሲጀምር። እውነተኛ ሙስሊም አኼራ አለብኝ የሚል ሰው ተሳስቶ እንኳን ለሰራው ወንጀር ይጨነቃል፣ አንገቱን ይደፋል፣ ይጸጸታል፣ ይቆጫል። መብላት፣ መጠጣት፣ መተኛት ሁሉ ይከብደዋል። አኼራን ሲረሳ ነው ሰው

አለብኝ ቢሉ ኖሮ በአላህ ቢያምኑ በመልእክተኛው ቢያምኑ ኖሮ ይሄም ባላደረጉ ነበር። ነገር ግን አብዛኞቹ አፈንጋጮች ናቸው፣ እምቢባዮች ናቸው ይላል። የሰው ልጆች ስራቸው የሚባላቸው ንግግራቸው፣ ተግባራቸው የሚባላቸው በአላህ ማመናቸው፣ በአኺራ ማመናቸው፣ በረሱሉ አለይሂ ሰላቱ ወሰለም ማመናቸው ሲደክም አሊያ ደግሞ ሲጠፋን፣ ይህ እንዳይሆን ልባችንን ሁሌ ልንቀሰቅሰው ልናድሰው፣ ኢማናችንን ልንፈትሽ ሁሌም ስንተኛ ስንነሳ፣ ቀን ለሊት ላይ በእያንዳንዱ ጉዳይ ላይ

ይህ ትዕዛዝ ሴቷን ከመተግበር አንጻር እሷን የሚመለከት ቢሆንም ከማስተግበር አንጻር ወንድንም ጭምር ይመለከታልና ሂጃባቸውን ጥለው ሐያቸውን ጥለው እርቃን የሚሄዱ ተገላልጠው የሚወጡ ወንድን የሚፈትኑ ገበያ ላይ፣ ሞል ላይ፣ አደባባይ ላይ በጌጥ ልብሳቸው ወጥተው የሚሽከረከሩ ሴቶች አላህን ይፈሩ። ሚስታቸው፣ ልጃቸው፣ እህታቸው እንደዚህ እንድትሆን የሚፈቅዱ አይተው ዝም የሚሉ ወንዶችም አላህን ሊፈሩ ሊተውብቱ ይገባል። ቤት ውስጥ መንገድ ላይ አደባባይ ላይ መደረጉ አልበቃ ብሎ መልካም ገጽታን ውበትን የሚፈትን አካልን በካሜራ እየቀረጹ ሚዲያ ላይ መልቀቅ፣ ትውልድን ማበላሸት፣ ለስሙ የሙስሊም ስም ተሸክሞ ለስሙ የእስላም መገለጫ ሊባል የሚችል ብጣሽ ጨርቅ ላይ ላይ ጣል አድርጎ ቁርአን ሐዲስ የሚከለክለውን በአላህ የሚያምን ሰው ማያደርገውን ድርጊት መፈጸም አላህን ያስቆጣል። ነገ ያስቆጫል። ባልተፈጠርኩ ያስብላል። ዱንያ ላይ ኢውልኝ ኢውልኝ ሲሉ የነበረውን ውብ ገላቸውን ነገ ጀሀነም ሲለበልበው ደብቁኝ ደብቁኝ ይላል። ነገር ግን መደበቃ አይቻል። እዚህ ዱንያ ላይ አብዝቶ በወንጀል ቀና ያለ ጀሀነም ላይ ይሰባበራል። መሄጃ ያጣል ፈላ ተሐሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን። ግፈኞች በዳዮች አመዘኞች የሚሰሩትን አላህ ሳያውቅ የቀረ እንዳይመስልህ ለከባዱ ቀን አቆይቷቸው ነው ይላል አላህ ተባረከ ወተዓላ። መልእክተኛውን የገባላቸውን ቃል ሳይሞላ የሚቀር እንዳይመስልህ እንቢባዮችን ይቀጣል። እስከ መቼ ነው ይህ የሚቆየው? እስከ ቅያማ ቀን ድረስ ነው የሚቆየው። በዛ ቀን ሀያሉ አላህ ይበቀላል። ሙጅሪሞች አመፀኞች እንቢባዮች እጃቸውን ከአንገታቸው ጋር በካቴና ይታሰራሉ። የሚለብሱት ልብስ ራሱ እንደ ነዳጅ ሚቀጣጠል ይሆናል። ልብሳቸው ራሱ እንደ ነዳጅ ተቀጣጣይ ልብስ ይሆናል። ፊታቸውን እሳት ይወረዋል። ይሄን አላህ የሚያደርገው ለምንድነው? ሊየጀዝየ አላሁ ኩለ ነፍሲን ማከሰበት ኢነ ላህ ሰሪዑ ልሒሳብ። አላህ ተባረክ ወተዓላ እያንዳንዷ ነፍስ የሥራዋን ይሰጣታል። ለእያንዳንዷ ነፍስ የሥራዋን እንዲሰጣት ነው። ከነዳጅ የተሠራ ልብስ አላህ ያዘጋጀው

እነዚያ ዱንያ ላይ አላህን ያመፁ መልእክተኛውን ያመፁ የቅያም ቀን አፈር በሆንኩ ከምድር እኩል በሆንኩ ባልተፈጠርኩ ብለው ይመኛሉ። የሰሩትን ወንጀል ደግሞ ከአላህ መደበቅ አይችሉም ይላል። ምክንያቱም አፋቸውን አላህ አሽጎት ወንጀል የሰራ የሰውነት አካላቸው በሙሉ ይመሰክራል። ይህ ፊትለፊታችን ስላለ ሁላችንም ቆም ብለን ለነፍሳችን ልንጨንቅላት፣ ልናስብላት አኼራ ላይ ከመቃጠላችን በፊት እዚህ ዱንያ ላይ በጸጸት ውስጣችንን አቃጥለን ላለፈው ተጸጸተን ለወደፊቱ መንገዳችንን ልንፈትሽ አካሄዳችንን ልንገመግም ይገባና የሰው ሥጋ የሚበሉ አላህ ተባረከ ወተዓላ ያከበረውን እርም ያደረገውን የሰው ክብር የሚነኩም ተውበት ሊያደርጉ አላህን ሊፈሩ ይገባቸዋል። በስሜት በምቀኝነት በውስጥ መበላሸት አላህ ተባረከ ወተዓላ ሙስልም ከሙስልም ጋር በሰላም እንዲኗኗር እንዲዋደድ እንዲከባበር

ገንዘባችሁ ክብራችሁ፣ ህይወታችሁ፣ በመካከላችሁ ሐራም ነው። የተከበረ ነው። አላህ ካዕባን እንዳከበረ ሁሉ ይህ ቀን የተከበረ እንዳደረገው ሁሉ የአንዳችሁ ገንዘብ ላንዳችሁ፣ ያንዳችሁ ስምና ክብር ላንዳችሁ፣ የአንዳችሁ ህይወት ለሌላኛው ሐራም ነው። ካዕባ እንደተከበረ ሁሉ የሙስሊም ስሙ፣ ክብሩ፣ ህይወቱ፣ ንብረቱ መከበር አለበት ብላ ይሄን ማክበር ትተው

የወንድማችሁን የእህታችሁን ነውር ጉድለት፣ አትከታተሉ። ከፊላችሁ የከፊሉንም ሥጋ እንዳይበላ ወንድማችሁ በሌለበት እህታችሁ በሌለችበት ስሙን ስሟን በመጥፎ አታንሱ። ይህ ማለት የሰውን ስጋ እንደመብላት ነው። እንደው እናንተ የሰውን ስጋ መብላት ትወዳላችሁ እንዴ? ቃላችሁ፣ አትወዱም። የሰውን ስጋ አትበሉም። የሰውን ስጋ በአካል እየቆረጣችሁ እንደማትበሉት ሁሉ ሰው በሌለበት ስሙን በመጥፎ እያነሳችሁ አትብሉ። ሁለቱም እኩል ናቸው፣ አለ አላህ ተባረከ ወተዓላ

ከደቂቃዎች ከሰከንዶች ከስትንፋሶች በኋላ የት እንዳለን ማናችንም አናውቅም። በተለይ በረመባን ወር ረመባን ላይ ተውበት ያላደረገ መቼ ነው ተውበት የሚያደርገው? ረመባን ላይ ያልተስተካከለ መቼ ነው ሊስተካከል የሚችለው? ረመባን የጀነት በሮች የሚከፋፈቱበት፣ የጀሃነም በሮች የሚዘጋጁበት፣ ታላቁ ጠላታችን ሸይጣን የሚታሰርበት፣ ኸይሮ ፈላጊ ሆይ ና ወደፊት ወንጀል ፈላጊ ሸረኛ ተንኮለኛ ሆይ ባለህበት ቁም የሚባልበት ወር ላይ ያልተወበተ ራሱን ያላደሰ መቼ ነው የሚታደስ መቼ ነው የሚስተካከል? ረመዳን ሳይወጣ በፊት ከመጥፎ ባህሪ ልንወጣ ልዩ ሰው ልንሆን ይገባናል። አጀላችን ሳይመጣ በፊት ልንስተካከል ይገባናል። حتى اذا جاء احدهم الموت ቃለ ረቢ ارجعوا ተመክረው ተመክረው እምቢ አሉ። አንዳቸውን ሞት ሲመጣባቸው ጊዜ ጌታ ሆይ መልሰኝ ወደ ዱንያ ይላሉ። ለምን ለአሊ አዕመሉ ሷሊሃን ፊማ ተረክት ትቼው የነበረን መልካም ስራ እሠራ ዘንድ እቶብት ዘንድ ይላል። ከላ አይሆንም። አንድ ሰው የሞት አፋፍ ላይ ከደረሰ በኋላ ቢተውበት ተቀባይነት አያገኝም። ቀብር ውስጥ ከገባ በኋላ መጥፎ ስራውን ካየ በኋላ ልመለስ ቢል እድሉን አያገኝም። እንዲሁ ተራ ወሬ ነው የሚሆነው። ለምን ወሚን ወራይህም በርዘኹን ኢላ የውም ይብዓቱ በእሱና በዱንያ መሃል ትልቅ ግድብ ተገድቧል። ያን ግድብ አፍርሶ ወደ ዱንያ መምጣት የሚችል ማንም የለም። ከዛ በኋላ ከሞት በኋላ ያለው አላህ ፊት መቆም ነው። በቀንዱ ሲነፋ ፈላ አንሳበ በይነሁም የውመኢዚን ወላ የተሳአል ሰው ልጆች እስከነ ወንጀላቸው ተይዘው ከሞቱ በኋላ ወደ ዱንያ እንዳይመለሱ ግድብ ተገድቦባቸው የቀንዱ መነፋት የጥሩንባ መነፋትን ይጠብቃሉ። ከሥራቸው ሊገናኙ የሥራቸውን ሊያገኙ በቀንዱ በሚነፋበት ጊዜ ደግሞ በመካከላቸው የሚኩራሩበት ዘር ዝምድና አይኖራቸውም። አንተ ማነህ፣ አንተ ከምነህ፣ ከየትነህ ብለውም አይጠያየቁም። ምክንያቱም ያኔ የሚያድነው መልካም ስራ ነው። የመልካም ስራው ሚዛን ከፍ ያለለት ሰው ይድናል። የመልካም ስራ ሚዛኑ የጎደለበት ሰው ደግሞ ይከስራል። ጀሀነም ላይ በውርደት ይኖራል። ፊታቸውን እሳት ይለበልበዋል። ከሳት ብዛት የመጣ የላይኛው ከንፈራቸው ወደ ላይ ተሸብሽቦ የታችኛው ከንፈራቸው ወደ ታች ተሸብሽቦ አፋቸው ይገለጣል ይላል አላህ ተባረከ ተዓላ። የሳት አደጋ ቃጠሎ የደረሰበት ሰው ላይ የሚታይ ነው። ይህ ሳይመጣ በፊት ወንዱም፣ ሴቱም፣ ወጣቱም አዛውንቱም ተውበት ልናደርግ ይገባና ተውበት የሚደረገው ገኖ ከወጣ ከታወቀ ወንጀል ብቻ አይደለም። ብዙ ማናውቃቸው ወንጀሎችም ሊኖሩ ይችላል። የሰራናቸው ወንጀል ማይል ምስሉን ጥፋቶችም ሊኖሩ ይችላሉ። ከእነሱም ተውበት ማድረግ ይጠበቅብናል። ወቱቡ ኢላላሂ ጀሚዓን አዩሃል ሙእሚኑና ለዓለኩም ትፍሊሁን ተብለና፣ ወደ አላህ ተመለሱ ሁላችሁም አማኞች ሆይ፣ ይሄን ያደረጋችሁ እንደሆነ መዳን ይከጀልላችኋል ይላል። ያልተውበተ የመዳን ተስፋ የለውም ማለት። ዛሬ መተውበት ለኛም ይጠቅማል፣ አላህንም ያስደስታል። የተውበት ጊዜ ካለፈ በኋላ መተውበት ለኛም ጥቅም የለውም፣ አላህ ዘንድም ተባረከ ወተዓላ ተቀባይነትን አያገኝም። አላህ ተባረክ ወተዓላ ለሁላችንም ትክክለኛ የሆነ ተውበትን ይወፍቀን። አላህ ተባረክ ወተዓላ ለሁላችንም ትክክለኛ የሆነ ተውበትን ይወፍቀን። አላህ ተባረክ ወተዓላ ለሁላችንም ትክክለኛ የሆነ ተውበትን ያደለን። እሱ ፊት ከመቆማችን በፊት እዚህ ጸተን የምንሄድ ያደርገን። የመልካም ሥራን ውዴታ እሱ ይስጠን። ከወንጀል እሱ ያረቀን፣ እሱ ይጠብቀን።